እናት ማለት ምን ዋጋ አለው እንደ እናት እንትን ካላረገቻት ማለት ነው፣ ትሪት ካላረገቻት። በዛ ላይ ደግሞ ራስሽን ሂደሽ ግደይ ስትለኝ ጊዜ ነበረው፣ አንቺ ብትሞቺ ጥሩ ነበረ እያለች ትለኝ ነበረ። እና ምን አይነት እናት ናት የምትለው። ያው እኔ እናቷን ጀጅ ማድረግ አልፈልግም፣ ያለችውን ነው የምተረጉሙ። ያለውት ጋይስ፣ አንዴ። ቤዚ ዶንት ክራይ ኦኬ

እና አሚዚ አታልቅሽ። ዜዶ የማታውቂው እኔ እናቷ ደጋፊ አይደለሁም። ስለዚህ አስተርጉምላቸው ለማለት ነው። አንተም አስተርጉምላቸው ችግር የለውም። ዴዚ ስታፕ

ሴታት ወ ን ን ሁሉም ቪዲዮሽን አንድ በአንድ አለ። ጥንብ አጋሚ ብለሽኛል። አጋሚ ሆነ እንኮራበታለሁ እንጂ አላፍርበትም። ነገ አጋሚ ነኝ፣ ዛሬ አጋሚ ነኝ። ከንጎዳ አጋሚ ነ ሽር ትግራዋይ ነ አላፍርበትም እና ለቅቅ አርግን ከሕይወት ከልጅሽ ጋ ያለሽን ችግር ከልጅሽ ጋር መፍታት ትችያለሽ። ኦፍኮርስ መግባትም አልነበረብኝም። እንኳሁን ባለም አልገባም። ከልጅሽ ጋር ያለውን ችግር ራስሽን መፍታት ትችያለሽ። ኦኬ እኔ የማንም ሰው ልጅ ሲነካ ማየት ስለማልፈልግ ነው። በእኔ አስተዳደግ ስለማስበው፣ በእኔ ቤተሰቦች ስለማስበው። ልጅሽ እና ይቅርታ ጠይቃታለች። እኔ ደግሞ ያልሰማሁትንና ያላየሁትን ነገር አልናገርም። የሰማሁትን ያየሁትን ነገር በአንድ ጊዜ፣ በቀን አንድ ጊዜ ምግብ እየሰጠሻት ነበር ያልኩሽ እኮ ስለአየሁ ስለሰማሁ ነው። ሁሉ ነገር ስለማውቅ ስለማውቅ ነው ማለት ነው። አሁንም እናቴን እናት ነገ ቤተሰቦች እናት ነገ ስሜን የሚባል ሶሻል ሚዲያ ላይ እንዳጠር እንድጠሪኝ አልፈልሽ፣ ነቨር ይሉ ስሜን ብቻ ስሜን እንዳታነሽ። ከፈለግሽው ሰው ጋር መብራት ይቻለሽ፣ ከፈለግሽው ሰው ጋር ይቻለሽ። በቃ አንዳንዶቻችሁ ፋኒ ትግስተኛ ነው ማምን ፋኒ አራ ሰባት ዓመት ስለተሰደበ ወይ ሰባት ዓመት ስለተረገጠ ነው ሰባት ዓመት መረገጥ ያለብኝ? አቅም የለኝም። ምን በእኔ የሚመጣ ምንም ችግር የለው፣ በቤተሰቦች ሲመጣ አልወድም። በጣም ነው የሚያመኝ፣ አልፈልግም። ገባቸዋል ኢቭን ኢቭን እናቴን ወጣ የማታውቀው ሶሻል ሚዲያ ከስቶር እህቴ ያስገባችው ስቶር ስክሪንሾት አንስታች እናቴን ዘቅዝቃ ከነ ግብረ አበሮች አሁን እያሳደገች ብቻ ነው ብሎ ባለጌ እያለችን። ኦፍኮርስ እናቴ እየተሰደበች ዝም ብለህ ዝም ስላላልኩ ነው ባለጌውን ጉድ። እናቴ እየተሰደበች ዝም ስላላልኩኝ ልጅሽን በድለሻታ ስላልኳት ነው እናንተ ባለጌ እያላችሁኝ አለች። እንጂ አንድ ስድብን አላመጣውለት ለጠገው ራቂ ሰው ያልኳትን ደግሞ ስለምትመታ ስለማገ እዚ ያላችሁ በሙሉ ሀበሻ እንደ ሀበሻ አለቅላቅ የለም። ሀበሻ ስት ሰው ሲሞት ብቻ ነው ጀስ ፎር እከሌ ፍትህ ለእከሌ የምትሉት። ሰው በህይወት እያለ ፍትህ ፍትህ እንዲያገኝ ጸልዩ አርጉ። ከሞተ ሞቶ ሰው ምንም ነገር አይጠቅመው። ኦኬ። ሁሉም ሰው እኮ የየራሱ ቦታ አለው፣ የየራሱ ግዴታ አለው። አንድን ልጅ ስትወልደው እኮ የግዴታ ማሳደግ አለብህ። ነገ አንድን ሴት መንገድ ላይ ልጇን ይዛ የሄደ ጫፕ ውስጥ ታርጋት ወይ ስትመታት እናቷ ነች ምናገ ምናገባ ሄድ ነው። እዚህ ሀገር እንደዛ የሚባል ነገር አይሰራም። አንድን ልጅ ስታሳድገው እኮ እስከ አስራ ስምንት አመት ሲሞላ በስነ ስርዓት እሱ እንደፈለገው ነው እንጂ አንተ እንደፈለከው ልታሳድገው አይደለም። በተለይ እዚህ ነው ያደግ ደጅ ሀገር የምንኖረው ማለት ነው። እና ቲና አሁንም ተይ ከቤተሰቦች የራቂ ወደ ፈለግሽበት። ኦኬ፣ አመለክታለሁ ዲፖርት አርጋለሁ ምናምን ምናምን ብዙ ወር እያወራች ነው። አመልክሽ ዲፖርት አርጊ፣ እንደፈለግሽው አድርጊ። ስሜን ሶሻል ሚዲያ ላይ እንዳታነሽ ከአሁን በኋላ ከአንቺ ጋር የምመላለስበት ምንም አይነት አቅም የለኝ። በህግና በህግ እንጨርሰዋለ። ኦኬ ወረቀት የለኝም አልሽዋ። ያለሽበት ሀገር መጥቼ ደግሞ በወረቀት እንዴት አድርጊ እንደሚጊዜሽ ያሳይሻሉ። ወረቀት ያለኝና እንደሌለኝ የዛን ጊዜ ታኛለሽ። አንዳንድ ጊዜ ለፍቅር ብለን የምንከፍለው መስዋዕትነት ነገር ለኛ ብዙ ብዙ ዋጋ ነው የሚያስከፍል እየተሰደብንበት እየታርገንበት ያለው ነው ለዚህ ብለን ነው እናት ነሽ ብለሻ ክብሬ እሺ ቅርታ ጠይቄሻለሁ ልተይኝም አልቻልሽም ኦኬ ምንም ልተይኝም ያንቺ ነገር ምንም ነገር ያወጣሁት ነገር የለም እኔ ቮይስ አላወጣሁልሽ ምንም ነገር አላወጣሁም ምክንያቱም የእናት ክብር ስላለ ኦኬ እንጂ ይህን ህዝብ ማለት ነው ምንም ሳያውቀ ስለሚደግፍ እንጂ። በአንድ ጊዜ የሁሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ ደንብ አድርጌ ማውቀው። በመሀል ልጅቷ ማርያም ከምራች ነው። በመሀል ልጅቷ ተሰቃየች። እንዲ እኛ ምን አገባኝ ከነ ቤተሰቦች ጋር ምሰደቀ

ማንም ሰው ቮይስ ሊያመጣልኝ አይችልም። ማንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም። ሃ ሃ። አንድ ዓመትን በድላሽ ደግሞ ያልኩት ደግሞ የሰማውትን ያየውትን ስለሆነ፣ ማለት ምግብ በቀን አንድ ጊዜ ነበር ሲሰጫት የምለው ደግሞ ስላየው ስለሰማው፣ ያልሰማውትን ነገር አላወራም። ኦኬ አሁንም ነገርም ሪስፔክት አለኝ በቤተሰቦች ሰዎች ይስጥ ሪስፔክት የሚባል ነገር የለኝም። ምክንያቱም የእኔ እናቱህን አያቴቱን ወንድሞቼውን አንድም ወጥተው ዴይዝን አንቺንም ዲስሪስፔክት ያደረገች ሰው ስለሌለ ሶሻል ሚዲያ ላይ ማለት ነው። ከማንም በላይ የሚናገሩ ቤተሰቦች ነው ያሉት። አደለም እዚህ ሶሻል ሚዲያ ላይ። በአካል እስከ 15 20 ሺህ ህዝብ ሰብስበው የሚናገሩ ቤተሰቦች ነው ያሉ። መናገር ጠፍቷችሁ አደለም። ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ፣ ሪስፔክቱን በእንትን ተጠቀሙበት። በስነ ስርዓት አሁንም ምንም ነገር ልነካሽ አልፈልገም፣ ወይዘሮ ምንም ነገር ማለት ነው። ኢቭን ኢቭን በቃ የጌሜን ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለው ነው ያልሽው። እሱ ኦኬ ምጪ ሚያዚያ ሀያ አምስት መጪ አያገባኝም። እኔ ስሜን የሚባል ሶሻል ሚዲያ ላይ እንዳታነሺ፣ በቃ ስሜን የሚባል ነገር